ወደ ሶስተኛው ዙር ከመግባታችን በፊት ለናንተ እድል እንሰጣለን። ውጤታችሁም ላይ ስለሚጨምርላችሁ ምን ታቀርቡን ላላችሁ የኔ ቢጫ ወባዎች ምን አለ? እሺ፣ በድጋሚ ስሜ ብሩክ አለሙ ይባላል። ድምፃዊና ቲክቶከር ነኝ። የማቀርብላችሁ ደግሞ የማስተዋል እያዩን አላዝን አላዝን የሚለውን ሙዚቃ ነው። ሙዚቃ ነው የምታቀርብልን ሙዚቃ ነው።

እናመሰግናለን ይሄው። መድረክ ብሶ ማረፍ ቅር ስለሚለኝ ትንሽ ነገር ስለ አባይ ቲቪ ብዬ ባልፍ ደስ ይለኛል። አባይ ቲቪ ዜና መዝናኛውን ሁሉንም አካቶ ዘምኖ የመጣው ተመልካች አርክቶ ሰከላ ፕሮግራም እነዋሸሁ እንዴ? የመሲሾውና ተቀበል እስኪያ እንዴ?

አንዳንዴ የህሊና ቁስል ገጥሟችሁ አያውቅም? እሚያም የሚኮረኩር የማይድን እስኪ እሱን ልበለው፣ የህሊና ቁስል። እውነተኛ ቁስል ሐኪም የሚያድ ነው፣ መድኃኒት ይሰጣል፣ መፍትሄው ቀላል ነው። የህሊና ቁስል ሰው የማያክበው እንቅልፍ ያስተኛ ንዝናዜው ከባድ ከባድ እጅጉን ከባድ ነው። በመርፌ በክኒን ጨርሶ የማይድን ምንኛ ክፉ ነው፣ የህሊና ቁስል እህል አስበላ፣ እንቅልፍ ያስተኛ ከራስህ በስተቀር የማይዳኘው ዳኛ። ለምን አረ ለምን አረ ለምን ለምን እያለ እየነዘነዘ ቁስልህ ሲብዝብህ እያመረቀዘ፣ ለህሊና ቁስል መፍትሄው ምንድን ነው? ይቅርታ መጠየቅ ወይም ንስሐ ነው። አይደለም እንደ ይቅርታ መጠየቅ ወይም ንስሐ ነው። አመሰግናለሁ። በጣም እናመሰግናለን እናቴ በእርሰው መመስገን መወደስ ቀላል አይደለም። ምክንያቱም ትውልድን ያነጹ አስተማሪ ነበሩ። አሁንም እኛን ምርጫው አድርገው ስለምትመለከቱን ዝቅ ብለን እናመሰግናቸዋለን። ከዛ በተጨማሪም ደግሞ ስለ ጸጸት ህሊናችን እንዴት ነው የሚጸጽተው የሚለውንም ያቀረቡልን ግሩም ነበረ። በጣም እናመሰግናለን። ግጥማችሁንም ሙዚቃውንም አድምጠን ተመልሰናል። የቀረን ነገር ቢኖር ስለ አንድነት የምትገጥሙበት ነው። ይሄኛው የመጨረሻችሁ ነውና ዝግጅታችሁን አሳዩን። መልካም እድል። የሚያግደረድረው ልቤን እንደዚህ ነው የሚያግደረድረው፣ ልቤን እንደዚህ ነው የሚያግደረድረው፣ ውስጤን እንደዚህ ነው የሚያወዳድረው፣ ውስጤን እንደዚህ ነው የሚያወዳድረው፣ ውስጤን እንደዚህ ነው የሚያወዳድረው። ኢትዮጵያዊነቴን በጣም ነው የምወደው፣ ኢትዮጵያዊነቴን በጣም ነው የምወደው። ቢከፋም ቢለማም ሀገር መጠሪያ ሀገር ነው፣ ቢከፋ ጫን የሚያክም ፈዋሽ መድኃኒት ጥላቻን የሚያከም ፈዋሽ መድኃኒት መጸለይ ያሻናል በፈጣሪ ቤት በልኝ

የምን ሳሳልሽ ምን አለ እንደኛ አድሜ፣ ቢሳሳልሽ ምን አለ እንደኛ አድሜ እድሜ የአድማሱ እንደ ማትሳላ ቢሆንልሽ አፈር ልብላ ማለት ነው። ልክ እንደ አድማሱ እድሜ እንደ መቶ ሳላ ቢሄድልሽ አገሬ ኢትዮጵያ ተቀበል አቤቱ እንብላ በፍቅር እንብላ በፍቅር አፍላፍ በእርጋታ አፍላፍ በእርጋታ አንድነት የሚኖረው አንድነት የሚኖረው ሰላምና ደስታ አንድነት ሲኖር ነው፣ ሰላምና ደስታ ዝም አይልም ቢወርቅም ያለሳል ያገር ሰው የወገን ሰው ዝም አይልም ቢወርቅ ያገር ሰው በቀረም እኮ ላድርግልህ የበላና የተማረ አይወርቅም ስሙ የኛ ሰው የበላና የተማረ አይወርቅም እንዴት ይወርቃል በልቷል ትርፍ ትራስ አትግዙ ለሱ ሰኛ ሰው ሰው ትርፍ ትራስ ትርፍ ትራስ አትግዙ ለሱ ሰኛ ሰው አትግዙ ለሱ ሰኛ ሰው ጎንክ ላይ አለው በሉም ለጎበዝ ሰው